በአሪ ዞን ደቡብ አሪ ወረዳ በተለያዩ የስራ ዘርፎች በኢንተርፕራይዝ ተደራጅተው በመስራት ላይ ያሉ ወጣቶች ተጠቃሚነታቸው እያደገ መምጣቱን ይናገራሉ። መጀመሪያ ላይ የነበረው በወጣት ደረጃ ነው። አሁን ወደ አባራ ሲገባ የራሱን የሆነ ቤት መስራት፣ ለራሱ የሚያስፈልገ መጠላ ማግኘት፣ ራሱን ችሎ መሄድ፣ እንደገና ራሱ የሆነ ሙያ ክል ይችላል ተብሎ ሰው መፈለግ የሚችለውን ነገር ሞያ አለው ከዚህ በፊት በከቱ ጊዛችን አባክልላል ዛህር ላይ ስታይ ያው በእርግጥ ገንዘብ አካውንታችን ላይ በብዛት ላይኖር ይችላል። የተመታቸ ሮ ላይኖር ይችላል። ነገ ተስፋ አለን። በአኪበዶቴ ማይበር ደግሞ ብዙ ስራ ሰርተን ብዙ ለውጥ አይተናል። አሁን ይ ሶስተኛ ዙር ሽንኩርት የሰራን ነው። በአደራጅ መስሪያ ቤቱና ባለድርሻ ተቋማት የተደረገላቸው ላለው ድጋፍም አመስግነዋል። የተለያዩ መንግስት አካላት ከመጀመሪያ ጀምሮ በጣም አስተዋጽኦ ለኛ አሁን ያሉት በጣም ነው ደኛ ዋጋ ከፈሉ ያሉት የ15 ቀን ስልጠና በጓሮ አታክልት ላይ ስልጠናው ከጨረሰን በኋላ ሰርቲፊኬት ከተቀበለን በኋላ ተደራጅተን መረት እንዲፈቀድልን በማለት ማመለከቻ ይዘን ቀረብን። ኢንተርፕራይዝ ቢሮም ከማዘጋጃው ጋር በመተባበር ስምንት ጥማድ የሚሆን መረት ሰጥቶናል። የደን ውጤቶች ልኛ ድጋፍ አደርጋሉ እ ሲመጣ ደግሞ መንገድና ትራንስፖርት ልኛ ግዛ አደርጋል። ከዛ ከዛ አንጻር እስከ አዲስ አበባ ምርቶቻችን መላክ ከቻልን ዛ ወ ማስመጣት ቻልን በቂ ነው። ይህ ነው ከመንግስት የሚፈልገው ማለት ነው። በበጀት ዓመቱ በከተማና በገጠር ለ195 ኢንተርፕራይዞች አንድ ሚሊዮን 350ሺ ብር ብድር በማመቻቸት ወደ ስራ ማሰማራት መቻሉን የገለጹት የደቡብ አሪ ወረዳ ስራ እድል ፈጠራና ኢንተርፕራይዞች ሊማት ጽህፈት ቤት ኃላፊ አቶ ካሱ ቡርዝዳቦ ከዚህ በፊት በዘርፉ ይስተዋል የነበረውን ችግር ለመቅረፍ አስፈላጊው ድጋፍና ክትትል እየተደረገ እንዳለም አስረድተዋል በከተማ ዘርፍና በገጠር ዘርፍ በአጠቃላይ ወደ 195 ኢንተርፕራይዞች በቋሚ ተደራጅተዋል። አጠቃላይ ተሳታፊ ልይታ ካደረግነው ውስጥ ወደ 1230 ወጣቶችን አደራጅተን ወደ ስራ አስገብተናል። ከነዚህ ውስጥ ከኦሞ ባንክ ብድር ያገኙ ወደ ሀያ ሶስት ኢንተርፕራይዞች ናቸው። አጠቃላይ ወደ 1 ሚሊዮን 350ሺ ብር ብድር አግኝተዋል ማለት ነው። ኢንተርፕራይዞች በተደራጁበት ዘርፍ የክህሎትና የሂሳብ አያያዝ ግንዛቤያቸውን ለማዳበር ከቴክኒክና ሙያ ኮሌጅ ጋር በመቀናጀት ስልጠና በመስጠት ወደ ሥራ ማሰማራት መቻሉን የጠቆሙት ኃላፊው፣ አሁን ላይ በተለይ በከተማ ግብርና የተደራጁ ኢንተርፕራይዞች በተሻለ ደረጃ ላይ እንዳሉም ገልጸዋል። አሁን ላይ በተለይ እየተደራጁ ያሉትን በየጊዜው ክትትል ያደረግን መጀመሪያ ፕሮፖዛል ባቀረቡበት ልክ ከቴክኒክ እና ሙያ ጋር በመቀናጀት የኪሎት እና የቢዝነስ አያያዝ አሰራር ስልጠናዎችን ይወስዳሉ። በዚህ ልክ ክትትሎችን እናደርጋለን።